ሻሎም እንኳን ወደ እስራኤልም መውደድ አገልግሎት በሰላም መጣችሁ። ቪያ ኤፍታ እስራኤል የብራይት ታሪክ ሲሆን ትርጉሙም እስራኤልን ውደድ ማለት ነው። በቀጣዩ ሰላሳ ደቂቃ ከእንግሊዘኛ ቋንቋ ወደ አማርኛ የተመለሰውን የዶክተር ባሮክ ትምህርት በጥሞና እንድትከታተሉ እንጋብዛለን። በእስራኤልና በዓለም ዙሪያ ስላለው አገልግሎታችን ብዙ ለማወቅ ከፈለጋችሁ ላቭ እስራኤል ዶት ኦርግ በሚለው በይነ መረብ እንድትጎበኙን እንጋብዛለን። ትንቢተ ዳንኤል ምዕራፍ 11 ክፍል 3። አዳኝና ዋስትና ይሆን ዘንድ በእግዚአብሔር ምን ያህል ትታመናለህ ወይስ ዋስትና ሊሰጡ ወደሚችሉ ወደ ሌሎች ግለሰቦች ወይም ነገሮች ትመለከታለህን? መገንዘብ ያለብህ ነገር በዳንኤል ምዕራፍ 11 ላይ እያጠናነው ነው ያለው ዋና ነገር ይህ መሆኑ ነው። ይህ የሚሆነው መሰረታችንን በእርሱ ላይ ስንጥልና እግዚአብሔርን ብቻ መደገፊያ ስናደርግ ነው በእርሱ እውነትና ፈቃድ ላይ ስንቆምና የሕይወታችን መሰረት ስናደርገው ብቻ ነው ባለድል የምንሆነው። ይህን ስናደርግ የድነት ሙላትን እንለማመዳለን ማለት ነው። ይህ መርህ በደንብ የምታውቁት መልእክት እንደሆነ ተስፋ አደርጋለሁ። ነገር ግን በሚያሳዝን ሁኔታ እግዚአብሔር የገባውን ቃልና ለእስራኤል አመጣዋለሁ ያለውን ትንቢታዊ እውነቶችን በማመንና እግዚአብሔር ታማኝነት ላይ በመደገፍ እስራኤል ከእምነት እጦት ጋር ስትታገል እናገኛታለን። እንዳለመታደል ሆኖ በእግዚአብሔር ታማኝነት ማመን ለእስራኤል ልጆች ከባድ ነው። አሁንም ቢሆን ሁላችንም ከጊዜ ወደ ጊዜ ከጥርጣሬ ወይም ካለማመን ጋር እንታገላለን። ነገር ግን እግዚአብሔር በመጨረሻው ዘመን የሚያደርገው ነገር እስራኤል በእርሱ መታመን እንድትችል ከእግዚአብሔር ሌላ ምንም እርዳታ የሚገኝበት መንገድ እንደሌለና ከእርሱ ውጪ ማንም እንደማይመለከታቸው የሚያውቁበት ሁኔታ ውስጥ ያስገባቸዋል። በዚያን ጊዜ እግዚአብሔር ሰማያትን ይከፍታል። ከዚያም ክርስቶስ ተመልሶ ሲመጣ እስራኤልም አይተው ያስተውሉታል። ብዙ እስራኤላውያን የናቁት አዳኛቸው ጌታቸውና ንጉሳቸው እርሱ ንጉሥ የጌቶችና ጌታ አዳኝ ይሆናል። ለመግቢያ ያህል ይህንን ያህል ካልኩኝ ዘንዳ አሁን መጽሐፍ ቅዱስን አውጣና ከኔ ጋር የዳንኤልን መጽሐፍ ምዕራፍ 11ን ተመልከት። ባለፈው ሳምንት ያቆምነው በእነዚያ ሁለት ግዛቶች ማለትም የሰሜን መንግሥትና የደቡብ መንግሥት በመባል በሚታወቁት ሁለት መንግሥታት መካከል ግጭት ተፈጥሮ እንደነበር ነው። እስራኤል ያለማቋረጥ አጣብቂኝ ውስጥ በመግባት በሁለቱ መሃል መያዟን ነግሬያችሁ ነበር። አንባቢም ከዚህ መረዳት ያለበት ነገር ቢኖር እስራኤል ከፍተኛ አለመረጋጋት ውስጥ እንደገባች፣ ነገሮች ጥሩ እንዳልሆኑና ወደዚህ ግጭት እንዲገቡ እንዳደረጋቸው ነው። በጣም እየተሰቃዩ ነበር። ይህንን ሁኔታ የሚለውጠው ብቸኛው መንገድና እስራኤላውያን በንስሐና በወንጌል መልእክት ወደ እግዚአብሔር የሚመልስ እውነተኛው መንገድ መሲሁ ኢየሱስ ክርስቶስ ብቻ ነው። ቀደም ብዬ እንዳልኩት ባለፈው ሳምንት ካቆምንበት ለመቀጠል ከእኔ ጋር የዳንኤልን መጽሐፍ ምዕራፍ 11 ከቁጥር 13 እንጀምር። ባለፈው ሳምንት እንዳየነው የሰሜኑ መንግስት እንደሚመለስና ለተቃውሞ ቀድሞ ካደረገው እጅግ ብዙ ሰራዊት ይዞ እንደሚመጣ ነው። ይህ የሚሆነው ደግሞ በዘመናት መጨረሻ ማለትም በመጨረሻው ዘመን ሲሆን ይህም የሰሜኑ ንጉሥ ከዚህ ታላቅ ሰራዊትና ከብዙ ሀብት ጋር የሚመጣው ለድል ዝግጁ በመሆን ነው። ቁጥር 14 በዚያን ዘመን ብዙ ሰዎች በደቡብ ንጉሥ ላይ ይነሳሉ ይላል። ይህም የሚሆነው በደቡብ መንግሥት ላይ ሲሆን ከእነርሱ ጋር የሚቆሙ ብዙዎች እንደሚሆኑ እናገኛለን። አሁን ብዙ መጽሐፍ ቅዱሶች የሚተረጉሙት በተቃራኒው እንደሚሆን እገነዘባለሁ። ነገር ይህ ትርጉም ከዚያ በኋላ ከተነገረው አውድ ጋር አይጣጣምም። በሰሜን ንጉሥ መምጣት ሁኔታ አንጻር ብዙዎች ከደቡብ ንጉሥ ጋር አብረው እንደሚቆሙ ነው። እዚህ ላይ እንደምናነበው ከሕዝብ መካከል የአመጽ ልጆች ራእዩን ያጸኑ ዘንድ ይነሳሉ፣ ነገር ግን ይወድቃሉ ይላል። ይህ ማለት በዚያን ዘመን ከደቡብ ንጉሥ ጋር የሚሰለፍ የአይሁድ ሕዝብ ክፍል ይሆናል ማለት ነው ይህ ደግሞ ባለፈው ሳምንት በጥናታችን መጨረሻ ላይ እንደተነጋገርነው እስራኤላውያን ለእርዳታ ግብፅን የመፈለግ የተለመደ አካሄድ ነው። እነርሱም የሚያደርጉት ይህንን ነው። ይህንን የሚያደርጉት ለምንድን ነው? እዚህ ላይ ባለፈው ሳምንት ያቆምነው ራእዩን ያጸኑ ዘንድ ይነሳሉ በሚለው ነው። ራእዩ እስራኤል ምን አይነት መንግስት እንደምትሆን ማመን ነው። እነሆ የእግዚአብሔር ፈቃድ እንዳይጸና ችግር የሚሆነው እስራኤልን ወደ መንግስቱ በማምጣት ረገድ በግብፅ ላይ በመታመን ከሆነ ይህ ከምንም በላይ እውነት ሊሆን እንደማይሆን ነው። በግብፅ መታመር የተሳሳተ ውሳኔ ነው። በቁጥር 14 ላይ ያለው የመጨረሻው አረግ ምንድን ነው? ነገር ግን ይወድቃሉ ይላል። ለምን? ምክንያቱም የእስራኤልን መንግስት የመመስረት ራእይ የደቡቡን ንጉሥ በማመንና እርሱን እርዳታ በመጠየቅ የሚፈጸም ስላይደለ ነው። ወደ ቁጥር 15 ተመልከት። የሰሜኑ ንጉስም ይመጣል አፈርንም ይደለድላል ይላል። መጥቶ እንደ መወጣጫ የሚሆን ነገር ይሰራል ማለት ነው። አንደምታውም ይ ነው። በከተማ ዙሪያ ከበባ ይኖራል። ስለዚህ ከተሞችን ለመያዝና በቅጥሩ ላይ ለመውጣት ይረዳው ዘንድ ይህንን መወጣጫ የአፈር ድልድል ያደርጋል። ይህንንም ያደርጋል ይላል በቁጥር 15 መሃል ላይ የተመሸገችንም ከተማ ይወስዳል። የደቡብ ሰራዊት፣ የተመረጡትም ህዝቡ አይቆሙም ይላል። እዚህ ላይ የምናገኘው ይህ የደቡብ ወታደራዊ ኃይል አይቆምም የመረጣቸው ምዞች ማለትም ከደቡብ ሆነው በዚህ ኮንፌዴሬሽን ውስጥ የተካተቱ ከመረጣቸው ሀያላን የሚበዙት በሁሉም ላይ እንደማይቆሙ ነው። የቁጥር 15ም መጨረሻ ተመልከቱ ለመቋቋም ኃይል የላቸውም ይላል። ስለዚህ እዚህ ላይ የምናገኘው ነገር የሰሜኑ ንጉሥ በድል አድራጊነት እንደሚገሰግስ ነው። ልብ ልትለው የሚገባው ነገር ይህ ድል በጭራሽ አይቆምም። ይህ ድል ልዩ ባህር ያለው አይነት ነው። ይህ የዳንኤል አስራ አንደኛው ምዕራፍ ልክ ንጉሱ እንዳሸነፈ ሲያስብ አሁን ጠላቶችን አሸንፍ ያለው ስልጣን በእጅ ነው ሲል ምን ይፈጠራል? ወዲያውኑ ድሉን ያጠዋል። እና እዚህ ላይ መልእክቱ ምንድን ነው? ይህ ተስፋ አስቆራጭ ይሆናል። ይህ ለእነርሱ የሚያስደንቃቸው ነገር ነው። እንዴት ይህን ድል አግኝቼ ከዚያ ሙሉ በሙሉ መንግስት መመስረት አልቻልኩም? ይላል። እነዚህን ሁሉ ማለትም የደቡብ መንግስትና ከደቡብ ግዛት ጋር የሚቆሙትን ብዙዎችን ቢያሸንፍም ቅሉ ድሉ ግን የተፈለገውን ውጤትና አስቦት የነበረውን ሁሉንም ምድራዊ ስኬት እንዳላመጣ እናስተውላለን። ዛሬ እርስዎ ለምንድን ነው ያሰቡትን ሁሉ ምድራዊ ስኬት ማምጣት ያልቻሉት? በዚህ ዓለም ላይ ምንም ነገር ብታሳካ የሚያረካ ግን አይሆንም። እናም የምትፈልገውን ነገር አያሳካም። ምክንያቱ የዓለም የሚያቀርበው ውሸትና ማታለል ብቻ ነው። በአጠቃላይ እርስዎን የሚያረካና ለእርስዎ መሙላት የሚያስፈልጉትን መንገድ እንዲሞላ የሚያደርግ እግዚአብሔር ቃል ኪዳኖችና የእግዚአብሔር በረከቶች ብቻ ናቸው። እነዚህን ስሜቶች እግዚአብሔር እንድታወድሱና እርሱን ኃይለኛ በሆነ መንገድ እንድታመልኩ ይመራቸዋል። እንግዲህ እዚህ ላይ ማንም የሚቃወመውና የሚገዳደረው ኃይል እንደሌለ እናያለን። ነገር ግን ቁጥር 16ን ተመልከት። በእርሱ ላይ የሚመጣው ግን እንደ ፈቃዱ ያደርጋል ይላል። ይህ ማለት የሰሜኑ ንጉሥ ይመጣና የወደደውን ያደርግበታል ማለት ነው። ሌላም ነገር እንደሚያደርግበት እዚህ ላይ ልብ ይበሉ። በፊቱ የሚቆም የለም ይላል። ፍጹም የሆነ ኃይል ይኖረዋል። አንድ ነገር ያደርጋል ይላል። በመልካሚቱ ምድር ላይ ይቆማል ይላል። አሁን ይህ ምን ማለት ነው? እንግዲህ ቅዱሳት መጽሐፍ ሊነግሩን የሚሞክሩት ይህንን ነው። ይህ የሰሜኑ ንጉሥ እየመጣ ያለውን ታላቅ ድል የሚጎናጸፍ ከሆነ ያ ድል ምን ያደርግ ዘንድ ነው ብርታት የሚሰጠው ቅዱሳት መጻሕፍት የሚነግሩን ወደ መልካሚቱ ምድር በከባድ ሁኔታ እንደሚመጣ ነው። ስለ መልካሚቱ ምድር ሁሉም ሊቃውንት ይህ ጉዳይ ዋና ዋቢ መሆኑን ተረድተዋል። ይህ ደግሞ ትልቅ ማስተዋል ይሰጠናል። ለምን? ምክንያቱም ዓላማው እስራኤልን ማጥፋት ነው። ለምን? ምክንያቱም እዚህ ላይ የምንማረው ነገር ይህ የሰሜኑ መንግሥት የክርስቶስ ተቃዋሚ የሚወጣበት መንግሥት ነው። እናም በመጨረሻ ማድረግ የሚፈልገው ነገር እግዚአብሔርን ዕቅድና ዓላማዎች ማጥፋት ነው። የእስራኤል መንግሥት እንዲመሠረት አይፈልግም። እርሱ የሚፈልገው የራሱን መንግስት መመስረት ነው። ስለዚህ ጥቅሱን በድጋሚ ስናነበው የምንመለከተው ነገር ቃሉ በጥሬው መጨረሻው ላይ እንዲህ ይላል፣ በመልካሚቱ ምድር ይቆማል፣ በእጁም ውስጥ ጥፋት ይሆናል ይላል። ስለዚህ እግዚአብሔር እየገነባ ያለውን ነገር ሊያጠፋ ይፈልጋል። ቁጥር 17 ተመልከት። ከመንግስቱ ሁሉ ኃይል ጋር ይመጣ ዘንድ ፊቱን ያቀናል ይላል እና እዚህ ላይ ምን እንደሚል አስተውል። ከእርሱም ጋር አንድነትን ያደርጋል ይላል። ይህ ማለት ከስምምነት ጋር ይመጣል ማለት ነው። እዚህ ለማለት እየሞከረ ያለው ይህንኑ ነው። ያው ተመሳሳይ ቃል አንድ አይነት ነው። ቃሉን በአንክሮ ከተመለከትነው ግን የተለየ መልክ አለው። በቁጥር ስድስት ላይ ካስታወስ አንድ ነገር አይተናል። የደቡብ መንግስት በሰሜናዊ ኃይል ምክንያት ስምምነት ወይም ኮንፌዴሬሽን ለማድረግ እንደፈለገ አይተናል። ለዚህም ስምምነት ሴት ልጁን እንደላከ አይተናል። እዚህ ላይ የምናገኘው ተመሳሳይ ነገር ነው። ቅዱሳት መጽሐፍት በቀላሉ የሚያስተምሩን ነገር ምንድን ነው? ይህ የክርስቶስ ተቃዋሚ መሆኑን ያስተምረናል። ይህንም በኋላ ላይ በጥናታችን ላይ እንመለከታለን። እስራኤል እንድል ማድረግ አይችልም፣ ማለትም ሙሉ በሙሉ ማጥፋት አይችልም። በመጨረሻ ይህን ማድረግ የሚፈልገው እንዴት ነው? ያንም ማድረግ የሚፈልገው ለምንድን ነው? ምክንያቱም ከእሱ ጋር ስለማይስማሙ ነው። ብዙ ጊዜ የሚነሳልኝ ጥያቄ ይህ ነው፣ የክርስቶስ ተቃዋሚ አይሁዳዊ ነው ብለህ ታምናለህን የሚል ነው። እንዲህ እንዲያስቡ ምክንያቱ ግን ምንድን ነው? ሰዎች የክርስቶስ ተቃዋሚ አይሁዳዊ ነው ብለው ሊያስቡ ይችላሉ ምክንያቱም ከሌላ ወገን ከሆነ የአይሁድ ሕዝብ ሊቀበሉት አይችሉም የሚል ነው። እንግዲህ ችግሩ እዚህ ጋር ነው። ይህ የተሳሳተ ግምት ነው። እስራኤል ክርስቶስን ተቃዋሚ እንደምትቀበል በቅዱስ ቃሉ ውስጥ የትም ቦታ የለም። በሚቀጥሉት ሁለት ሳምንታት ውስጥ የዳንኤል ምዕራፍ 11 በጣም አስፈላጊ ክፍል እናጠናለን። ይህም የጥፋት እርኩሰት የሚል ነው። ይህንን ርዕሰ ጉዳይ ከልክ በላይ አላናፍሰውም። ያ የጥፋት እርኩሰት ክስተት ምን ያህል አስፈላጊ እንደሆነ ብዙ ማጉላት አልችልም። ነገር ግን እሱ ምን እንደሆነ ከጥቂት ሳምንታት በኋላ የበለጠ እንነጋገርበታለን። እሱ በጣም ጉልህ ከሆኑት ክስተቶች ውስጥ አንዱ ሲሆን እሱን መረዳትና ሲከሰት ምን እንደሚሆን እንዲሁም ከዚያ በኋላ ምን እንደሚከሰት መገንዘብ ያስፈልጎታል። ከጥፋት ርኩሰት በኋላ ከሚከሰቱት ነገሮች አንዱ ቁልፉ ነገር ይህ ነው፣ እስራኤል የክርስቶስን ተቃዋሚ ስለምትክድ እስራኤል የክርስቶስን ተቃዋሚ አትቀበልም ማለት ነው። ለምን ሰዎች እንዲህ እንደሚሉ እኔ ግን አላውቅም። እስራኤል ግን የክርስቶስ ተቃዋሚ በመቃወም አትቀበለውም። ያ ተቃውሟቸው በእርሱ ዘንድ ተቀባይነት አለማግኘትን ያመጣባቸዋል። ከዚያም የያዕቆብ መከራ ተብሎ የሚጠራውን የመከራ ጊዜ ያመጣባቸዋል። እስራኤል በከፋ የመከራ ጊዜ ውስጥ ታልፋለች። ስለዚህ ጉዳይ በዚህ መጽሐፍ ምዕራፍ 12 ላይ እንነጋገራለን። በዘመኑ መጨረሻ እስራኤል ከመቼም ጊዜ በላይ በከፋ ሁኔታ በዚህ የመከራ ጊዜ ውስጥ ታልፋለች። ለምን? ምክንያቱም የክርስቶስን ተቃዋሚ ስለማይቀበሉ ነው። አሁን እዚህ ጋር እየተነጋገርን ያለነው አውድ አስተውል። ለሁሉም ፍንጮች ትኩረት መስጠት አለብን። ቁጥር 17ን ተመልከት። በመልካሚቱ የእስራኤል ምድር መቆም ይፈልጋል፣ ምክንያቱም በእጅ ውስጥ ጥፋት ይሆናል ይላል። ስለዚህ የመጣው በመሰረቱ የአይሁድን ሕዝብ ለማስፈራራት ነው። የሚቀጥለውም ነገር በቁጥር 17 ላይ ተመልከት። ከመንግስቱም ሁሉ ኃይል ጋር ይመጣ ዘንድ ፊቱን ያቀናል ይላል። ከእርሱ ጋር አንድነትን ያደርጋል ይላል። ከእርሱ ጋር ስምምነት ያደርጋል ማለት ነው ይህንን ስምምነት የሚለውን ነገር ከሴት ልጅ ጋር ለመተግበር እየሞከረ ነው። ከአንድ ሺህ ዓመታት በፊት በታዋቂው የአይሁድ መምህር ራሽ የተጻፈው ማብራሪያ የሚገልጸው ነገር ይህ ነገር ከእስራኤል ልጆች ጋር የተያያዘ መሆኑን ነው። እንግዲህ እዚህ ላይ የሚሆነው ምንድን ነው? ዓለም እስራኤልን በእሱ ቁጥጥር ስር እንዲያደርግ አሳልፎ መስጠት ነው። ይህ የሚሆነው ለምንድን ነው? እዚህ ላይ ያለው ቃል ዓለም ሙሰኛና የበሰበሰ ስለሆነ ነው። በመንግሥቱ ስላለው ሙስና የሚናገረው የዘመኑ ሐረግ አፋጭ ጥርስ የሚል ነገር ነው። ስለዚህ ዓለም ወደፊት የክርስቶስ ተቃዋሚ ይኖራታል። ክፍሉ ዛሬ ለእኛ ለማካፈል እየሞከረ ያለው ነገር ይህን ነው። በእኔ እምነት አሁን የክርስቶስ ተቃዋሚ በሙላት አልተገለጠም ወይም ስልጣን ላይ አልወጣም። ያንን በኋላ ላይ እናየዋለን። ነገር ግን እሱ የሚወጣበት መንግሥት ይህ የሰሜን መንግሥት ነው። እሱ በእስራኤል ውስጥ ይቆማል። ከዚያም ዓለም በእስራኤል ላይ ሙስና እንዲደረግ ይስማማል። ለምን? መልእክቱም ይህ ነው። እስራኤላውያን ከእግዚአብሔር እውነት በራቁና የእግዚአብሔርን ቃል ባልታዘዙ መጠን የእግዚአብሔር መንግስት አይመሰረትም። መልእክቱም ይኸው ነው። ዓለም የእግዚአብሔርን መንግስት አይፈልግም። ማየት ያለብን ነገር የእግዚአብሔር መንግስት እንዲመሰረት ይህ መሰረት ነው። እስራኤል ንስሓ መግባት አለባት። እስራኤል በእምነት በሙሉ ልቧ ወደ እግዚአብሔር መመለስም አለባት። በመጨረሻ ያ የሚሆነው በዳግም ምጻት ጊዜ ነው። ይህ ታሪክ ግን የሚሆነው ከመጨረሻው ዘመን ከዚህ በፊት ነው። ይህ ለእስራኤል መንፈሳዊ መበስበስ እንደሆነም እናያለን። ለዚህ ነው እንዲህ የምለው። ነገር ግን በዚያው መንገድ በቁጥር ስድስት ላይ የተጠቀሰው ስምምነት ጎልቶ አልታየም የሚለውን ደግሞ ማንም አላስተዋለውም ይላል። ያ ውል አይጸናም፣ እስራኤል ለርሱ አትሆንም። እንግዲህ በጣም ጠቃሚ ጥቅስ ነው። ያለክሳት ዘንድ ሴት ልጅ ይሰጠዋል፣ እርሷም አትጸናም፣ ለእርሱም አትሆንም ይላል። ይህ ማለት እስራኤል ለርሱ አትሆንም ማለት ነው። እስራኤል ከክርስቶስ ተቃዋሚ ጋር አትስማማም። ስለዚህ እቅድ ስኬታማ አይሆንም። ከዚያ ምን ይሆናል? ቁጥር አስራ ስምንትን ተመልከት። ከዚያም በኋላ ፊቱን ወደ ደሴቶች ይመልሳል ብዙዎችንም ይወስዳል ይላል። በርካታ መጽሐፍ ቅዱሶች ደሴቶች ይሉታል። ይህ ማለት ሩቅ ቦታዎች ፊቱን ያዞራል፣ ከዚያም ብዙዎቹን ይይዛል። እያደገ ያለው ይህ ነው። በጣም ስለ ተቆጣ እንዴት ሌሎች ሩቅ ቦታዎችን እያፈራረሰ ኃይሉንና መንግስቱን እያሰፋ ብዙ ቦታዎችን ወስዶ በአገዛዙ ስር እንደሚያደርጋቸው እያሳየ ነው። እዚህ ላይ የሚለው ይህንን ነው። ነገር ግን እዚህ ላይ የሚለውን አስተውል አንድ አለቃ ግን ስድቡን ይሽራል፣ ስድቡንም በራሱ ላይ ይመልሳል ይላል። ይህንን ለመረዳት ሁለት መንገዶች አሉ። አንደኛው አንድ አለቃ ከሹማምንቱ መካከል አንዱ የሰሜንን ንጉሥ ውርደት ያጠፈዋል። ይህ ማለት ይህን ማድረግ አልቻልም ማለት አንድ አለቃ እንደሚነሳና ችግሩን እንደሚያቆመው ነው። ስኬታማ ባለመሆኑ የሰሜን ንጉሥ ውርደት ውስጥ ይገባል ማለት ነው። እንዲህ ይላል ስድቡንም በራሱ ላይ ይመልሳል ይላል። አሁን ይህ አንድ እይታ ነው። ሌላው አመለካከት በቀላሉ ይህ ባለስልጣን ወይም አለቃ ይህን የሰሜኑ ንጉሥ በእነዚህ ሁሉ ቦታዎች ላይ የሚያደርሰውን ውድረት ስለሚያስቆመው ነው የሚል ነው። ይህ አለቃ ይህንን ማድረግ ትክክል ነው ብሎ አያምንም። ይህ አለቃ የሰሜኑ ንጉሥ አንድ ነገር እንዲያደርግ ምክንያት ይሆነዋል። የእርሱ ምክር ወደ ዋናው ከተማ ይመለስ ዘንድ ነው። ቁጥር 19 ፊቱንም ወደ ገዛ ምድሩ አምባዎች ይመልሳል ይላል። ነገር ግን አንድ ነገር አስተውል። የቁጥር 19ን መጨረሻ ተመልከት። ተሰናክሎ ይወድቃል አይገኝም ይላል። ያ ለኛ የሚነግረን ነገር ምንድን ነው? እንግዲህ ይህ የሰሜን ንጉስ እንደማይጸናና የክርስቶስ ተቃዋሚ ዓላማ የሚፈጸም እንደማይሆን ነው። እሱ የክርስቶስ ተቃዋሚ ሯጭ አይነት ነው። ስለዚህ እዚህ ላይ እስራኤልን ከጎኑ ለማድረግ እንደሚሞክር እናያለን። ነገር ግን ስኬታማ አይሆንም። በመጨረሻም እሱ እየደበዘዘና ከሁኔታው የሚጠፋ ይሆናል። አሁን ወደ ቁጥር 20 ተመልከት። በቁጥር 20 ላይ በሰሜኑ መንግስት ላይ አዲስ መሪ ይነሳል። የዚያን ጊዜ በመንግስትም ክብር መካከል አስገባሪውን የሚያሳልፍ በስፍራው ይነሳል፣ ነገር ግን በቁጣው ሳይሆን በሰልፍም ሳይሆን በጥቂት ቀን ይሰበራል ይላል። በስፍራው ይነሳል የሚለው ፈሊጥ ነው። ይህንም መንግስት ሊረከም ነው ማለት ነው። አስገባሪውን የሚያሳልፍ ይላል። አስገባሪ ጠቃሚ ሀረግ ነው። ይህንን ቃል በዘጸአት መጽሐፍ ውስጥ እናገኘዋለን። ፈርዖን አስገባሪዎቹን ሲሾም ያደረገውን ነገር ነው። እነርሱም በእስራኤል ልጆች ላይ ሾማቸው። በመሰረቱ ይህ ቃል ለግብር ሰብሳቢዎች ሌላ ቃል ነው። ስለዚህ መንግስቱን ያስከብር ዘንድ ህዝብ ሁሉ ግብር እንዲከፍሉ አስገባሪዎችን በላያቸው ላይ አኖረባቸው ማለት ነው። በጥቂት ቀን ይሰበራል ይላል፣ ይህ ማለት ይወገዳል ማለት ነው። በቁጣው ሳይሆን በሰልፍም ሳይሆን ይላል ማለት ምንም እንኳን እሱ ይህንም ቢያደርግም ስኬታማ አይሆንም፣ ከእንግዲህ ወዲህ አይኖርም ማለት ነው። አሁን ቁጥር 21ን ተመልከቱ። በዚህ ሰሜናዊ መንግስት ላይ አዲስ መሪ ሲነሳ ትልቅ ለውጥ እና ያለን፣ ይህ መሪ በጣም ጉልህ ነው። ለዚህ መሪ ትኩረት ልንሰጠው የሚገባን ይሆናል። ለምን በቁጥር 21 ላይ ምን እንደሚል አስተውል በእርሱም ስፍራ የተጠቃሰው ይነሳል ይላል ይህም ማለት በዚህ መንግስት ላይ ይነሳል ማለት ነው ቁጥር 21 በእርሱም ስፍራ የተጠቃሰው ይነሳል ይላል የቀድሞዎቹ ሌሎችም ፈጽሞ የማይመስል እጅግ ክፉ ግለሰብ ነው ደግሞ የመንግስቱን ክብር አይሰጡትም ይላል ይህ ማለት የሚፈልገውን ማድረግ አይችልም ማለት ነው አሁን ይህ አስፈላጊ ነው ምክንያቱም እሱ በተረጋጋ ጊዜ ይመጣል የቀድሞ በራሱ መንገድ ወድቋል ስኬታማም አልነበረም ነገር ግን በዚህ በተናቀ መሪ አዲስ ሽግግር የተደረገበት በአንጻራዊነት የሰላም ጊዜ ነበር። ስለዚህ ሰላም በሰፈነበት ጊዜ ይመጣል። ስለዚህ መንግስቱን በማታለል ያጠናክራል። ብዙ የእንግሊዝኛ መጽሐፍ ቅዱሶች ይህንን ቃል በውሸት ብለው ተርጉመውታል። ይህ ማለት ለመጨበጥ የሚያስቸግር ከሚለው ቃል ጋር ተመሳሳይ ነው። በጥሬው ይህ ማለት ነው፣ እሱ የማሞኘት ቃል ነው። በተጨማሪም ደግሞ ሸፍጥ ልንለው እንችላለን። ስለዚህ መንግስቱ ሀያል ይሆናል፣ ነገር ግን በእውነትና በሐቀኝነት ሳይሆን በሸፍጥ ነው። ይህ ነገር ጠቃሚ ሲሆን ምክንያቱ ደግሞ በጥቂት ደቂቃዎች ውስጥ አጥኖ ስለሚሰጠው ነው። የሚቀጥለው ቁጥር ሀያ ሁለትን እንመልከት። እሱም ሰራዊቱ ወይም የወታደር ኃይሎቹ በብራይስ ቃል ጎርፍ መጥቶ ያጠፋቸዋል እንዲህ ይላል። የሚጎርፍ ሰራዊት ከፊቱ ይወሰዳል ይላል። የሚጎርፍም ሰራዊት ከፊቱ ይወሰዳል ይላል። የእርሱ ኃይሎች ከግንባር ተጠርተው ይመጡና ያፈርሱታል። እርሱና የቃል ኪዳኑ አለቃ ይሰበራሉ ይላል። ይሰበራሉ ሲል የብዙ ቁጥር ነው። በተጨማሪ የሚሰበራሉ የሚለው ቃል ላይ ክርክር አለ። ክርክሩ ተሰብረዋል ወይስ ሊሰበር ነው የሚል ነው። ቁልፉ ነገር ነው። የመጨረሻውን ክፍል ተመልከት። በዚህ ትምህርት ላይ ይህ የመጨረሻ ጥቅሳችን ይሆናል። የቃል ኪዳኑ አለቃ ይላል፣ ትርጉሙም የቃል ኪዳን አለቃ ማለት ነው። በእርግጥ በአብዛኛው የእንግሊዝኛ ትርጉሞች የዚህ ቃል ኪዳን ልጅ ወይም አለቃ ይሉታል። በዚህ ጥቅስ ላይ ያለው ዋና ችግር ጥቅሱ ቁጥር 22 መጨረሻና ቁጥር 23 በሚጀምርበት ቦታ መቀመጡ ነው። እነዚህ ቁጥሮች በመጀመሪያዎቹ ጽሁፎች ውስጥ አይገኙም። ሰውን ያስቀመጣቸው ባሉበት እነዚህን ሀረግ ብንተረጉመው የቃል ኪዳኑን ሰነድ ያወድማሉ ወይም ይሰብራሉ ይላል። በኋላ ላይ ከሚለው አውድ ጋር አይስማማም። እንግዲህ እዚህ ላይ የምናገኘው ነገር ይህ ንጉሥ እጅግ በጣም ጠንካራ ይሆናል። ታላቅ ወታደራዊ ኃይል ያከማቻል። ይህ ኃይል ሰራዊቱን ጠራርጎ ይሄዳል። ብዙ ነገሮችን ያፈርሳሉ። ብዙ ህዝቦችን ከበታቻቸው አድርገው ይገዛሉ። ይህ ሁሉ እንዲነሳ የሚያደርገው አንድ ነገር ምንድን ነው? መልካም ልማድ እንዲፈጠር ያደርጋል። ከዚህ በመነሳት በብራይስ እንዲህ የሚለውን ቃል እንደዚህ ልንረዳው እንደምንችል እንመለከታለን። በዚህ ጉዳይ ላይ እዚህ ላይ የሚናገረው ነገር ይህ ሰራዊት ሲፈነዳ ስኬት እንደሚሆንና የቃል ኪዳኑ አለቃ ይገለጣል ብዬ አጥብቄ እመከራቸዋለሁ። ይህ ጠቀሜታው ምንድን ነው? ምክንያቱም በእርሱ ታላቅ ጥንካሬ ምክንያት ሌሎች ከእርሱ ጋር መቀላቀል ይፈልጋሉ። ይህንን የምንረዳው የቁጥር 22 የመጨረሻ ሀረግ አድርገን ስንወስደው ብቻ ነው፣ በቁጥር 23 ላይ የተነገረው ነገር አንድ ላይ ስናደርጋቸው ያኔ፣ ከዛ በኋላ ብቻ እየሆነ ያለውን ነገር እንረዳለን። አሁን የት እንዳለን ይታያችኋል። ዳንኤል ምዕራፍ 11 ላይ ነን። ይህ ምዕራፍ በመጨረሻው የፍጻሜ ቀን ላይ በእውነት የሚሆነውን እንድንረዳ የሚያስችል አስፈላጊ መሰረት ጥሎልናል። ደና፣ የዛሬውን ትምህርት እዚህ ላይ አጠቃልላለሁ። በሚቀጥለው ሳምንት የዳንኤል መጽሐፍ ምዕራፍ 11 ቀጣዩን ክፍል የምናጠናበት ጊዜ ይሆናል። ጌታ ይባርካችሁ። ዛሬ ከተካፈልነው መልእክት ብዙ እንደተጠቀማችሁ ተስፋ አደርጋለሁ። ስለ አገልግሎታችን ብዙ ለማወቅ ከፈልጋችሁ የበይነ መረባችንን ላቭ እስራኤል ዶት ኦርግ በማለት እንድትጎበኙን እናሳስባለን። ይህ ትምህርት በቪዲዮ የተዘጋጀ ስለሆነ ቪዲዮን በማውረድ ማየትና ማድመጥ ትችላላችሁ። በሚቀጥለው ትምህርት እስክንገናኝ ድረስ እግዚአብሔር ይባርካችሁ።